በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ ሠላሳ ሁለት ከቁጥር አንድ እስከ ፍጻሜ ምዕራፍ። ያዕቆብም መንገዱን ሄደ። የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴር ምድር ወደ ኤዶም አገር ከፊቱ መልእክተኞችን ላከ። እንዲህም ብሎ አዘዛቸው ለጌታዬ ለኤሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት። በላባ ዘንድ በስደት ተቀመጥኩ፣ እስካሁን ድረስ ቆየሁ። ላሞችንም፣ አህዮችንም፣ በጎችንም፣ ወንዶች ባሪያዎችንም፣ ሴቶች ባሪያዎችንም አገኘሁ። አሁንም በፊትህ ሞገስን አገኝ ዘንድ ለጌታዬ ለማስታወቅ ላኩ። መልእክተኞቹም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፤ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር አራት መቶ ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች፣ መንጎችንም፣ ላሞችንም ግመሎችንም በሁለት ወገን ከፈላቸው፣ እንዲህም አለ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብም አለ የአባቴ የአብርሃም አምላክ ሆይ፣ የአባቴም የይስሐቅ አምላክ ሆይ፣ ወደ ምድርህ ወደ ተወለድህበትም ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልከኝ እግዚአብሔር ሆይ ለባሪያህ ከሰራኸው ከምሕረትህና ከእውነትህም ሁሉ ትንሽ ስንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና፣ አሁን ግን የሁለት ክፍል ሰራዊት ሆንኩ። ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ፣ እናቶችንም ከልጆች ጋር እንዳያጠፋ እኔ እፈራዋለሁና አንተም በእርግጥ መልካም አደርግልሃለሁ ዘርህንም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርጋለሁ ብለህ ነበር። በዚያችም ሌሊት ከዚያው አደረ። ከያዘውም ሁሉ ለወንድሙ ለኤሳው እጅ መንሻና አወጣ ሁለት መቶ እንስት ፍየሎችንና ሃያ የፍየል አውራዎችን፣ ሁለት መቶ እንስት በጎችንና ሃያ የበግ አውራዎችን ሰላሳ የሚያጠቡ ግመሎችን ከግልገሎቻቸው ጋር፣ አርባ ላም፣ አስር በሬ፣ ሃያ እንስት አህያ፣ አስርም የአህያ ግልገሎችን። መንጎቹንም በየወገኑ ከፍሎ በባሪያዎቹ እጅ አደረጋቸው። ባሪያዎቹንም በፊቴ እለፉ፣ መንጋውንና መንጋውንም አራርቁት አለ። የፊተኛውንም እንዲህ ብሎ አዘዘው፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማነ ወዴትስ ትሄዳለህ? በፊትህስ ያለው ይህስ የማን ነው? ብሎ የጠየቀህም እንደሆነ በዚያን ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያህ የያዕቆብ ነው፣ እርሱም ደግሞ እነሆ ከኋላችን ነው በለው እንዲሁም ሁለተኛውንና ሶስተኛውን ከመንጎችም በኋላ የሚሄዱትን ሁሉ እንዲሁ ብሎ አዘዘ፣ ኤሳውን ባገኛችሁት ጊዜ ይህንኑ ነገር ንገሩት። እንዲህም በሉት፣ እነሆ ባሪያህ ያዕቆብ ከኋላችን ነው። በፊቴ በሚሄደው እጅ መንሻ እታረቀዋለሁ፣ ከዚያም በኋላ ምናልባት ይራራልኛል፣ ፊቱንማ ያለሁ ብለዋልና እጅ መንሻው ከእርሱ ቀድሞ አለፈ። እርሱ ግን በዚያች ለሊት በሰፈር አደረ። በዚያች ለሊትም ተነሳ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን አስራ አንዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹሉዳ ነካው። ያዕቆብም የጭኑ ሹሉዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋጋ አቀላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵንኤል ብሎ ጠራው። ጵንኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹሉዳ አይበሉ ያዕቆብን ጭን ይዞ የወርችን ሹልዳ አደንዝዟልና ይቆየን። ወስብሐት ለእግዚአብሔር።